ሰላም ጤና ይስጥልኝ። ውድ ጉድ ቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣችሁ። ላለሁኝ እንደምን ከረማችሁ? ሁላችሁንም ሰላም ብያለሁኝ። ዛሬ አሁን ያው አርስቱ እንደምታዩት ለምን ጠፋሁ የሚል አርስት ነው። ያው በጣም ጠፍቼ ነበረ እንደምታዩት፣ ወፍር ያለው ጣቁር ያለው ያ እንደምታዩት ወደ ሰባት ወደ ስድስት ፓውንድ ጨምሬያለሁኝ። በመጀመሪያ ግን ላመሰግናችሁ ወዳለው። ብዙዎቻችሁ ጠይቃችሁኛል ለምን እንደጠፋሁ፣ ግምትም አድርጋችኋል የጠፋሁበትን ምክንያት። አብዛኞቻችሁ ትክክል ናችሁ። ያ ጠፍቻለሁ። የጠፋሁት ደግሞ ትራቭል አድርጌ ነበረ። የት ትራቭል እንዳደረግኩኝ እስቲ ኮመንት አድርጉ። ሽልማት አላችሁ መልሱን ያወቀ። ያ ኢትዮጵያ ሄጄ ነበረ። በጣም ጥሩ ጊዜ ነበረኝ። ቤተሰቦቼን በሰላም አግኝቻ አለው፣ ጓደኞቼን በሰላም አግኝቻ አለው። በጣም ስበላ ስጠጣ ነበር። ያው ጉንጭ እንደምታዩት ጉንጭ ቦርጭ አውጥቻለሁኝ። ያው የኢትዮጵያ ምግብ የኢትዮጵያ ምግብ አይጠገብም እንደውም ሌላ ሆድ ራሱ ቢኖረኝ በሌላ በኩል ይዤ ይመጣ ነበረ ያው ጥሩ ጊዜ ነበረኝ እውነቱን ለመናገር ዋናው ቁም ነገሩ ምንድን ነው ቤተሰብን ሰላም በማግኘት ጤና በማግኘት ጥሩ ነገር ነው ያው ትንሽ እንግዲህ ብዙ ማወቅ ከፈለጋችሁ ሌላ ቪዲዮ እሰራላችኋለሁኝ። ትራቨል ያደረግኩት በኢትዮጵያ አየር መንገድ ነው። አንዳንድ ነገሮች አጋጥመውኛል። ኢትዮጵያ አየር መንገድ ስሞ ከፈለጋችሁም ሌላ ቪዲዮ እሰራላችኋለሁ። በዚህ አጋጣሚ ግን አንዲት ልጅ ኤርፖርት አግኝታኝ ጉድ ቲንግስ ብላ ሻንጣይን አግዛኛለች። በዚህ አጋጣሚ የምታይኝ ከሆነ በጣም እጅግ አድርጌ አመሰግናለሁ። ስምሽንም ነግረሽ ነበረ ሶሪ ዘነጋሁትኝ ስምሽን፣ እና በጣም ጥሩ ጊዜ ነበረኝ በኢትዮጵያ ቆይታዬ። አንዳንድ ቦታዎችን የማየት እድል ገጥሞኝ ነበረ። በእርግጥ ከአዲስ አበባ አልወጣሁም፣ ያ ከአዲስ አበባ አልወጣሁም። ግን እዚያም አዲስ አበባ ውስጥ ብዙ ያጋጠሙ ነገሮች አሉ። አይ ዶንት ኖ እሱን ለብቻው ትሪፕ ብዬ ወይም የኢትዮጵያ ጉዞዬ ብዬ አቅርብላችሁ ይሆናል ግን ያ ሶሻል ሚዲያ ምናምን አልከታተልም ነበረ። ምናልባት በኢትዮጵያ ቆይታዬ ሁለት ቀን ሊሆን ይችላል ኦንላይን ላይ የገባሁት። ስም ፀጉር ቤት እጅ እዛ ኮኔክት አድርጌ ምናልባት ለዛን ቱ ሃወርድ እና ከኔ ሼር ላደርጋችሁ የሚፈልገው ምንድነው አንዳንድ ጊዜ ከሶሻል ሚዲያ ትንሽ ራስን ወስዶ ራስን ማየት ጥሩ ነው ብዬ አስባለሁኝ። ጊዜ ወስዶ ከራስ ጋር መሆን ጥሩ ነው ብዬ አስባለሁ። ግን ናፍቃችኛል። ባይዘዌ ኢትስ ሀርድ ኢቨን መመለስ ወደ ሶሻል ሚዲያ። እውነቴን ነው ላይክ ፌስቡክ፣ ኢንስታግራም፣ ዩቲውብ ምንም ነገር አልጠቀም ነበር። እንደውም ስልኬ ራሱ ጠቅጠቅ የምትለዋ ነበረች የያዝኩት እና ጥሩ ነው። እና እናንተንም አድቫይስ ማድረገው ምንድነው አንዳንድ ጊዜ ለራሳችሁ ጊዜ መውሰድ፣ ቤተሰብ ጊዜ መውሰድ። በዛ ላይ ደግሞ አሁን ሰመር ነው የምንኖርበት ሀገር፣ ልጆች ከኛ ጋር ናቸው። እና አንዳንድ ጊዜ ፎከስ ማድረግ ያለባችሁ ነገር ላይ፣ ፕራዮሪታይዝ ማድረግ ያለባችሁ ነገር ላይ እዛ ላይ ፎከስ ማድረግ ነው ብዬ አስባለሁኝ ያ በኢትዮጵያ ቆይታ በጣም በጣም ደስተኛ ነበርኩኝ። ግን እንዳለ ሆኖ ማለት ነው። ትንሽ ነገሮች ማለት ከአራት ዓመት በኋላ ነው ቆይቼ ሄድኩትኝ፣ እና ነገሮች ብዙ ተቀያይረዋል ማለት። አይ ዶንት ኖው አንዳንዶቻችሁ ውጭ ሀገር የምትኖሩ ምን ያህል በምን ያህል ፍጥነት ትሄዱ እንደነበረ። እኔ በፊት በየአመቱ መሄድ ነበረ። ግን ያው ቤተሰብ ምናምን ካፈራሁ በኋላ ደግሞ በየአመቱ መሄድ ያው በጀቱም ሁሉም ነገር ከባድ ስለሆነ እንትን አድርግ ነበር ኤቭሪ አዘየር ማለት ነው። ለምሳሌ ዘንድሮ ኬድኩኝ፣ አንዱን አመት አርፌ በሚቀጥለው ሄድ ነበረ ግን ያው በመሀከል ኮቪድ መጣ። ሌላም ፕላኖች ነበሩኝ። ከዛ በዛ ምክንያት ለአራት ዓመት ያህል ቆይቻለሁ። እኔ ለአራት ዓመት ስመቆየት በጣም ከባድ ነው እና እንደውም ዘንድሮን ሚስ ካደረኩኝ ወይ አምስት ዓመት ሊሞላኝ ነው። ኦ ማይ ጉድነስ አምስት ዓመት ምን ልሆን ይችላለሁ ብዬ በጣም አስጨንቆኝ ነበር እና በጣም ደስተኛ ነኝ። በአራት ዓመትን የተመለስኩትኝ አይ ዶን ኖ ሃው ፍሪኩንት። እስቲ ኮመንት አድርጉ እናንተ ሃው ፍሪኩንት ትራቨል ኢትዮጵያ እንደምታደርጉ ጻፉልኝ። በየአመቱ ነው የምትሄዱት? በየሁለት ዓመቱ ነው የምትሄዱት ወይስ በየአምስት ዓመት ወይስ በየአስር ዓመት ነው የምትሄዱት? እኔ ግን ወን አይ ወስ ሲንግል ኤቭሪ ይር ኤቭሪ ይር ኤቭሪ ይር ብቻ ሳይሆን ደግሞ ሴፕቴምበር ነበረ። ሴፕቴምበር ለቅዱስ ዮሐንስ ነው መሄደው ሁሌ ሁሌም ለአዲስ ዓመት በቃ የፈለገ ነገር ተአምር ይምጣ ለቅዱስ ዮሐንስ አልቀርም ነበረ። ከዛ ደግሞ ቤተሰብ ሲኖረኝ ደግሞ ኤቭሪ አዘር። አሁን ደግሞ ያው ልጆች እዚህ ሀገር ትምህርታቸው የሚዘጋው ጁን እና ጁላይ ነው። ስለዚህ ምንም አይነት በዓልን መሄድ አይቻልም፣ ልጆቻቸው ትምህርት ቤት ስለሚሆኑት። የመቼም ትምህርት ቤት አስቀረታችሁ ቫኬሽን አትወስዷቸውም። እና እንግዲህ ያው በዓልም ባይኖር ነገር ግን ትምህርታቸው ሲዘጋ በማስተካከል እግዚአብሔር ቢረዳኝ እንግዲህ ከዚህም በኋላ ኤቭሪ አዘር ይር ለመሄድ አስባለሁ። ሀብታም ከሆንኩ ደግሞ ሀብታም ከሆንኩ ደግሞ በየአመቱ በጣም ደስ ይለኛል። እንግዲህ ዛሬ ያው የጠፋሁበትን ለምን ለምና ለማስረዳት ነው የመጣሁት። ለምን እንደጠፋሁኝ ግን እናንተ በታማኝነት አብራችሁን ስለነበራችሁ እንደውም ብዙም የሰብስ የሰብስክራይበሬ ቁጥር ጨምሮ ነው ያገኘሁት በሁለት መቶ ምናምን። እና እኔ ባንድ ወር ባልኖርም እናንተ ግን ከኔ ጋር ስለነበራችሁ ስቲል ኢንከሬጅ ስለምታደርጉኝ እጅግ አርጌ ላመሰግናችሁ እወዳለሁኝ። ለወደፊቱም እቀጥላለሁኝ እንደዚህ ሶሻል ሕብረተሰቡን ባማከለ መልኩ ጤናን ባማከለ መልኩ እህቶችን፣ እናቶችን እንዲሁም ወንድሞችን የሚያበረታታ ቪዲዮዎችን ይዤ እመጣለሁኝ። ያ ከወደዳችሁት ባይ ዘ ወይ ስለ ትራቭል እንዴት እንዳደረግኩኝ፣ ኢቨን ከቲኬት ጀምሮ ለምሳሌ በኢትዮጵያ አየር መንገድ ነው ሄድኩትኝ። ኦልሞስት ስድስት መቶ ዶላር ተጨማሪ ከፍዬ ነው በኢትዮጵያ አየር መንገድ ሄድኩትኝ። ለምን በኢትዮጵያ አየር መንገድ መሄድ እንደመረጥኩኝ እነግራችኋለሁ። ኢትዮጵያ አየር መንገድ ቲኬት ምን እንዳጋጠመኝ ከፈለጋችሁ እሱን ማወቅ ፈልጋችሁ እነግራችኋለሁ። ብዙን ጊዜ እኔ ስለ ሀገሬ ጥሩ ነገር ማውራት ነው የምፈልገው። ፖዘቲቭ ኢንፍሉዌንሻል መሆን ነው የምፈልገው እና እሱንም ማውራት ከፈለጋችሁ የሀገሪቱ ድባብ እንዴት ነው ምናምን ነገር ብላችሁ ልጠይቁኝ ከፈለጋችሁ እሱንም ስሪ ሊንክ አላችሁኝ። እሱንም ቪዲዮ ሼር ላደርጋችሁ እወዳለሁኝ ግን ቴንኪ ዩ ሶ ማች ጃትላግ ጃትላግ እንቅልፍ ያስቸግሮኝ የነበረ ወደ ስራ መመለስ ምናምን የቫኬሽን ብሬን ብዙ ብዙ ነገር፣ ያው ፊቴን እንደምታዩት ተፋፍሬያለሁኝ እና ብቻ ደስ የሚል ጊዜ ነው ከሞላ ጎደል። ያው ግን አደራ ምላችሁ ሁላችሁንም በዚህ አጋጣሚ ስለ ሀገራችሁ ጸልዩ፣ ስለ ኢትዮጵያ ጸልዩ። አይንክ ጸሎት በጣም ያስፈልጋል በየእምነታችሁ ጸልዩ እሱን ነው ላተኩር የምፈልገው በዚህ ቪዲዮ ላይ ጸሎት ለሀገራችን ያስፈልገናል ሌላ ሌላ እንግዲህ ቴንኪው ነው አሁን የምምለው በቃ ተመልሻለሁኝ ነው አሁን ሰመር ነው ቤተሰቦቼ አብረውኝ ትምህርት ቤት ተዘግተዋል ቪዲዮ አመጣለሁኝ፣ እሰራለሁኝ። ግን ትምህርት እስከሚዘጋ ድረስ እስከ ኦገስት ድረስ ብዙ ላልመጣ ይችላለሁኝ። እና ያ ፕራዮሪታይዝ ማድረግ አለብን። ያ ሁላችሁን የምላችሁ ምንድነው መሆን ያለባችሁ ነው። በህይወት የምትሆኑ እናት ስትሆኑ፣ ጓደኛ ስትሆኑ፣ ፍቅረኛ ስትሆኑ፣ ስራ ደግሞ ሄዳችሁ ማናጀር ስትሆኑ፣ በየቦታው ማለት ነው እና ያ የሚጠበቅባችሁ ሆናችሁ መገኘት ትችላላችሁ እና ያ አንድ ወር ጁላይን ያው እመጣለሁን በትንሽ በትንሽ ነው የምመጣው። ያው የቤተሰቡ ኃላፊነት ስላለበት ቫኬሽንም ስለሆነ ሰመርም ስለሆነ ግን በተለያዩ ቪዲዮዎች እመጣለሁ። ልሰራላችሁ የምትፈልጉትን ቪዲዮዎች ኮመንት አድርጉ። ያው እኔ እንግዲህ ያሰብኩት እቀጥላለሁ፣ ስለ ማህበረሰባችን፣ ስለ ጤናችን ባይ ዘ ወይ። በጣም ብዙ ነገር ነው ነግራችሁ የሚፈልገው ኢትዮጵያን ያጋጠመኝን ነገር። ኤኒዌይ ዛሬ እንግዲህ እንዳልኳቸው ኤሪር ነኝ። ሶሪ ምንም ተዘጋች ያለም የሚመጣው ተመልሻለሁ ለማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ጤናችን፣ ስለ ማህበረሰባችን፣ ስለ ከማስተሳሰብ ስለ ፐርሶናሊቲስ ስለ ብዙ ነገር እናወራለን። በሚቀጥለው ቪዲዮ ያገኛችኋለሁ። ቴንክ ዮ ሶ ማች ፎር ለዛሬ እንግዲህ መልካም ለሁላችሁም። በሚቀጥለው ቪዲዮ እንደምጠብቁኝ ተስፋ አደርጋለሁ። ባይናው